ብቻ ሀገሬ እናንተ ሰፈር መመላለስ አብዝቷል። ማሾፈ ነው? እውነቴን እኮ ነው። አንቺ ከኮሌጅ ከጠፋሽ ጀምሮ እኔ እዚህ ሰፈር ጠፍቼ አላውቅም። ለምን? ምናልባት እኮ በሆነ አጋጣሚ ከመጣሽ ላገኝሽ ፈልጌ እኮ። ይሄን የሚገርምሽ፣ ቁጥሩ ከመብዛቱ የተነሳ ለስንት ታቦት እንደተሳልኩ እራሱ አላውቅም። ምን እያልክ ነው? የተሳልከው? የሆነ ታምር ፈጥሮ አንቺን ከቤት እንዲያስወጥሽ ነው። እዝራ ግን ለምን አትወኛ? እናትሽ ላይ በደረሰው ነገር በጣም አዝኛለሁ። አመሰግናለሁ። አሁን ዲድ አሁን አይደል እንደይመጣሽ ትንሽ አውርኛ ይኸውልህ እዝራ፣ በዚህ ሰዓት ከአንተ ጋር ምንም ነገር ማውራት አልፈልግም። እንዴ ለምን ሀኒ? ከአንተ ጋር ያሳለፍኩት ህይወት በጣም እየቆጨኝ ነው። ሌላ የምቆጭበት ነገር ማሳለፍ አልፈልግም። ምን እያልሽኝ ነው ሀኒ? የማላውቀው ሰው እኮ ነው የሆንከው። በተሳሳትኩት ነገር እኮ ይቅርታ ጠየቅኩሽ እንዴ። ይኸውልህ፣ አንተ የምትሰራው ነገር በሙሉ ስህተት ነው ሀኒ። እዝራ፣ ከሰጠሁህ ቦታ ወርደህ ተገኝተሃል። እሺ ቢያንስ አንድ ድል ስጭኝና ራሴ ነው። እኔ ማውራት ስፈልግ ደውልሃለሁ። ከዚህ በኋላ እዚህ አካባቢ አትምጣ። ግን ኮሃን በጣም ነው የምትናፍ። ከዚህ በኋላ እዚህ ሰፈር ባይ እስከ ወዲያኛው ነው። ምን አርጋኝ ነው መገላት? ስላንተና ስለባዩሽ ማላቅ ነው የሚመስል። እኔ እንዳንተ የመጣልኝን ሁሉ ማውራት ተራሰው አይደለም እንጂ። ተናገሪ። እኔ ማንን ትጠረጥሪያለሽ ብባል አንተን ነው። እኔ ምን እኔ ምን ይሁን ብዬ ነው ሚስቴር የምገላት? እንኳን ልገላት ዝንቧ እሽ እያላቅ። ምን አንተ ነህ የዋይሽን ዝንብ እሽ ብለህ ማታውቀው? አዎ እኔ በድሉ። አረ እባክህ ምግብ ማቅረብ ቢያቅተ፣ አይደል እንዴ ስትገባ ስትወጣ፣ ምሳና አራቷን ዱላ ያረክባት። ምን ምንድነው የምታወሪው? ምንድነው ባዩሽ የልቤ ወዳጅ ነበረች።

ከገዛ በላይ ምን አለ? ምን አለ? ቆይ ይልቅ የምታውቂው ነገር ካለ መቼ ነው የምትመለሰው? ባዮሽ ማለት ከየት ከሞት? አዎ ከሞት እዛ ከበለሳ መአቴ ፍግም ምድር አለች። ከዛ እኔም ብሬ ደገና ተበስባለሁ። ሰውዬ ግን ቆይ ያማሃል እንዴ

ሰላም ጤና ይስጥል ልጆች፣ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንኳን እንደና መጣችሁ ወደ ቻናላችን። ዛሬም እንደተለመደው ኖላዊ ድራማን ይዘንላችሁ መተናል። የዛሬው ክፍል እንግዲህ ክፍል መቶ 20 ደረሷል። ኖላዊ ድራማ በዛሬው ክፍል የባዩሽ ባለቤት እንግዲህ ከረጅም ጊዜ በኋላ እሷን በዝና ነበር ብዙ ጊዜ የባለቤት ባለቤት ባለቤት ተራልችን እንጂ ታይታ አይታወቅም ነበር። ዛሬ ግን ወጣለኝ ፖሊስ ጣቢያ ሄዶ ስለ ባለቤቱ እያጣራ ነበረ። እና ይመስለኛል ያው በገንዘብ አቶ በቃሉ ገንዘብ ከፍሎት ሜላት ናት የገደለችው፣ የገደለቻት ሜላት ናት ሊያስብሉ ይመስለኛል። ያው በግልጽ ባያወጡትም እንደዛ ነው ሁኔታው እና አሁን ላይ እሱ እርግጠኛ ሆኖ መሊያትና ሜላት ናት የገደለቻት ብሎ መረጃ እየሰጠ ነው ማለት ነው። ምክንያቱም ከዚህ በፊት ስትወጣ ስትገባ ሁሌም እሷ እየዛተች ቢ ነው ልትገለኝ የሞከረች ነው እያለች ትነግረኝ የነበረ። ስለዚህ እሷ ናት ሚስቴን ያሳጣችኝ እያለ እያስመሰለ ነው። ምክንያቱም እሱ በመሞታ ራሷ አንዳች የተጎደው ነገር የለም መርፌ የጠፋበትም አይመስለውም አውቆ እያስመሰለ ነው ያለው ማለት ነው። ፖሊሱ ፊት እያለቀሰ ምናምን ይመስላል፣ ግን ውስጥ ደስ ብሎታል። ምክንያቱም እንኳን ሞተች አይነት ነገር ነው ብር ስለተቀበለ እና እንደ አይነት ጅብ የሆነ ሰው ይሰውራችሁ። እናም ወይዘሮ ሚራት ነው ሙሉ በሙሉ ጥፋተኛ ያደረገው። እናም እንዲ እሷ ማየት እንደሚፈልግና ፍቃድ ጠየቀ ከፖሊሱ። ፖሊሱም ፍቃደኛ እሷ ልጠይቃት እና ፍቃደኛ ከሆነች ታያት አለ ተባለ ማለት ነው። በሌላ በኩል ጽዮን ሀኒን ዛሬም ከሀኒ ራስ ላይ አልወረደችም። ቅዱስን ተጠቅማ እንግዲህ ስለ ሀኒ ሙሉ መረጃ ማወቅ ትፈልጋለች። ባለፈው ፍንጭ ስላገኘች የሰላምና ሀኒ እነህትና ህትማማቾች እንደሆነ ፍንጭ አግንታለች እና ሁሉን ነገር ምንም ስላልጣመኝ አሁንም እዝራና ሀና ያሉበት ሁኔታ ጥሩ አይመስለኝም እና እውነቱ ማወቅ ፈልጋለሁ ብላ እንግዲህ አፍቃሪዋን እየተጠቀመችበት ነው። እሱም ሰው ግደኛ አትበይ እንጂ ሌለውን የፈለግሽውን ነገር አረግልሻለሁ ብሎ ነግሯታለኝ እና በሱ በኩል ተጠቅመ እንግዲህ ሙሉ መረጃውን ከሀኒ እንዲቀበልላት ነው ፍላጎቷ። እዝራን በተደጋጋሚ ከነሀና ሰፈር እየመጣ ነው። ምክንያቱም ሀኒና ሰላም እናታቸው በምታሰሯ ምክንያት ወደ ትምህርት ቤት እየሄዱ አይደለም። በዛ ምክንያት ምናችሁን የጠፋችሁት ብሎ ሊጠይቃት መጣ። ነገር ግን ያገኘው ሰላምን ብቻ ነው። ሀና እንደና እንደሆነች እና እናቷ በምን ምክንያት እንደታሰረች ጠየቃት። ግን እሱ በቃ በራሷ ምንም ወንጀል ሰርታ ሳይሆን ተሳስተው ፖሊሶችን አይቸው ያሰሯት ብላ ነገረችው እና እዚህ ሰፈር እንደመጣው አንዳት ነግሪያት፣ ለሀና እሷ እንደሁም ልጠራ ፈልጋ ነበር፣ ግን ያው እኔ ጸባይ እኔ ምንም እየገባኝ አይደለም። ስለዚህ ምን እንደሚያስደስታት፣ ምን እንደሚያናድዳት እርግጠኛ ስላልሆን እንደመጣው እንኳ እንዳት ነግሪያት ብሎ ጥሏት ሄደ ማለት ነው። በዛም ስለተጎዳ መጠጥ ቤት ገብቶ ለረጅም ሰዓት እየጠጣ ነበረ። ሲሆንም ተከተለው መታ ለቀ የሁሉም ሰው ደካማ ጎን አለው። እኔ ኳንተ እንደ ሰው ትሸነፋለህ ብዬ አስቤ አላቅም ነበር ሙሉ ሰው ነበር የምትመስለኝ። ጋርሽ ሙሉ እያያዘችበት ነበር። እሱም ወይ ጠጭ ያለበለዚያ ደግሞ አፍሽን ዝጊ ብሎ ነገራት ማለት ነው። ምክንያቱም በጣም ባህን ላይ አሁን እሱ ግራ ገብቶታል። ወይሻትለውም ወይም ደግሞ ቁርጦን አልነገረችውም። አንጠልጥላጥለው እያሰቃየችው ነው ሰላም ይና ማታ ላይ እንግዲህ አብረው ነው የሚተኙት። ሁሌም ሰላምና ሀኒ እዝራ እንደመጣ ሰፈር ነገረቻት እና በቃ ለምንድን ነው እሱን እየሸሸሻለሽ ነው ምናምን ብላ ልጥርቃት ልትጠይቃት ፈለገች። ግን በዚህ በሃያ አንደኛው ክፍለ ዘመን እንዲሳመኝ ብለሽ እሱን ተርቄዋለሽ ታኮሪዋለሽ እንደዚህ ማድረግ የለብሽም ብላ ለሀና እየመከረቻት ነበር፣ ሀናን እየመከረቻት ነበር። እሷ ግን ዘመኑና ምን አገናኝ እያለች ስታዘጋተኝ ዝሮ ዝሮ በምትፈልጊው ጉዳይ ነው እንጂ የማትፈልጊውን ነገር መስማት አቶች ምናምን ብላ ጥላተኛች። እና በሌላ በኩል አቶ በድሉ የባዩሽ ባለቤት እንግዲህ እያስመሰለ ነው ያለው። ከአቶ ከአቶ መስፍን ጋር ተገናኝቶ ነበረ። ምክንያቱም አቶ መስፍን ገንዘብ ትንሽ ከፍዬ እውነቱን እንዲናገር እፈልጋለሁ ብሎ ስለ ባዩሹ መረጃ ያለው መረጃ ሁሉ እንዲሰጣቸው ፈቃደኛ እንዲሆን ነበር፣ ግን እሱ ፈቃደኛ አይደለም። ከወይዘሮ ሜላት ጋርም ተገናኝተዋል ተዋል የወይዘሮ ባዩሽ ባለቤት እና አንቺ ልክ ሲያየት አንቺ ነሽ ባዩሽን የገደልሻት ምናምን ብሎ እሱ ለመዛት ለመሞከር ሞከረ፣ ግን እሷ እንደውምን የእውነቱን ካልከ አንተን ነው የምጠረጥረው ምክንያቱም በወጣሽ በገባሽ ቁጥር ተደበድባት ነበረ። ስለዚህ አንተን ነው የምጠረጥረው ምናምን ብላ እርስ በርሳቸው ተጋጩ ማለት ነው። እሱ ከዚህ በፊት እሷ የሚጠላት እንደነበር ነው እያሰበች ያለችው እንጂ ገንዘብ ተከፍሎት እሷ ላይ እንደዚህ እያደረገ አልጠረጠረችም። ከዚህ በፊት እሷ ጓደኛ ስለሆነች የቤቷ ሚስጥር ስታናግራት ፍቺው ምናምን ስራ ስለነበር በዛ ጠምዶኝ ነው ብላ ነው ያሰበችው እንጂ ገንዘብ ተከፍሎት እንደዚህ ወይዘሮ ሚላት ሊመሰክራል መሰላትም። በዚህም በኩል እንግዲህ በጣም ታናዳለች። እሷን ጭራሽ ጥለው ነው የሄደችው፣ አቋርጣው ማለት ነው ወሬውን ሳታስጨርስ። እናም ያ አቶ በበድሉ እንግዲህ በሚስቱ በሞት እየተጠቀመ ነው ሰግሮንም ሰላምን ማገኘትና ጭራሽ መቼ ነው የምትመለሰው ድጋሚ እንዲከፈለኝ እያለ ጭራሽ ሙድ እየያዘ ነው እና ሚስቱ በመሞቷ በጣም ደስተኛ ነው ደስተኛ ነው። ገንዘብ እየተከፈለው ነው። በዚህም በዛም በጣም ጥምብዝ ብሎ ሰክሮ ነበረ። እና በጣም ያሳዝን የሚያናድድም የሚያሳዝንም ካራክተር ነው። ዘውልን የመጡት አዲስ ካራክተር ነው። ግን የዚህን ያክል ለገንዘብ ሟች ከሚስቱ እንኳን ሞተች ለገንዘብ የሚል ሰው አያጋጥማቸው፣ አይጣልባቸውን። ያናደኛ ነው ስለምናቸው በዚህ ልክ ለገንዘብ ማሟት ተገቢ አይደለም። አንቾም ይዝራ እዝራ በተደጋጋሚ ከሰፈሯ እየሄደ አግኝቷት ነበረ። እናም ለምንድነው ማተወኝ ምክንያቱም እኔ ካንተ ያሳለፍ ጊዜ ቆጭቶኛል። ከዚህ በኋላ ከአንተ ጋር ማሳለፈው ጊዜ ድጋሚ እንዲቆጭኝ አልፈልግም አለችው። እሱ ግን ምንም ጥፋት የለበው ምክንያቱም እድል አንድ እድል ስጭኝና ቢያንስ ጥፋት የለህ አስተካክል ቢላትም እሷ ግን ወያልታዎቹ ወይ ደግሞ ፍቅረኛ ብላ እንደ ሰው አልቀጠለች። በቃ በጣም ግራ እያጋባችው ነው ያለችው ማለት ነው እዝራን። እሱም ግራ ገብቶታል። ግን ያው ከዚህ በኋላ ድጋሚ የምትሳሳት ከሆነ የመጨረሻችን ነው የሚሆነው ብላ ነገር ማስጠንቀቂያ ሰጥተዋለች፣ እና ስሟ ሲሄድ ግን እየፈገግ እያለች ነበረ ግራ ገብቷት፣ ግራ አጋባችው። በጣም ነው የሚያሳዝነው። በሌላ በኩል ጽዮን ስለ ሀኒ መረጃ ለመሰብሰብ እንግዲህ ቤት ድረስ ሄዳ ነበር። እናቷን መታሰር ምክንያት አድርጋ ልጠይቅ ብላ እያንዳንዱን ነገር ለማጣራት ሄዳ ነበር። ግን ማንም ምንም የነገራት የለም። ለማጣራት ብትሞክር ከምናሴ፣ ምናሴም ሰላም ትንገርሽ ብሎ ጥሏት ሄደ ማለት ነው። ነገር ግን አፍቃሪዋ ሙሉ ስላህና ሙሉ መረጃ ደውሎ ሀኒን አግኝቶ ሙሉ መረጃ ሰጥቷታል ማለት ነው። በዚህ ገና ዛሬ ወንድ ሆንክ ብላ ስመው ሄዳለች እና እሷ አሁን በዛም በዝም ብላ ጠላልፋ አልፋ ሀኒን ችግር ውስጥ ለመጣል ነው ማለት ነው። ምክንያቱ እሷን ከእዝራ ከለየው እዝራ የኔ ይሆናል የሚል አስተሳሰብ ስላላት አፍቃሪዋም ከሰው ግደል ከማለት ውጭ ሌላ የፈለግሽውን ነገር አድርጌ ያደርግልሻለሁ ብሏታል። እንግዲህ እና ለሀና ሌላ ችግር እየፈጠረችላት ነው። ኤልያስም ከደስ የመጣለሁ ብሎ ሀኒ ደውሎላት ነበርና በጨረሻ መምጣት የለብም ምን ያው ደህና ነኝ ምናምን ብለዋለች። እሱ ከመጣ ደግሞ ሌላ ችግር ነው። እና የዛሬው ክፍል ይህን ይመስላል። ውድ ሰዎቻችን በያላችሁበት ሰላማችሁ ይብዛ። ቤቱን ሰብስክራይብ አድርጉ። ስለምታበረታቱን እጅግ በጣም እናመሰግናለን። ቻው ሳናይ ጊዜ ሆንላችሁ በሌላ ክፍል እስከምንገናኝ